ስሜ ሳሚያ በከር ባላለው በጅኒላ ጤና ጣቢያ ኤችኦ ነኝ። ኦፒዲ ላይ ነው ምሳሌው ተመላላሽ ህክምና ላይ ማለት ነው። እንግዲህ ከለውጡ በኋላ ስንል ያው ባለፉት ስድስት አመት ውስጥ የተሰሩ ስራዎችን ስገልጽልን እንደ ጤና ጣቢያችን ወይ እንደ ወረዳችን እንደ ክልልም ብዙ በርካታ ስራዎች ተሰርተዋል። ከነዛ መሀል ያው አንደኛው ዋናው ጤናን ለህብረተሰቡ ተደራሽነት ማድረግ ነው። ጤና ተደራሽነት ስንል ሁሉም ህብረተሰብ ጤናውን እስከ ህብረተሰቡ አውርዶ ተደራሽ ማድረግ። በተረፈ የተለያዩ በሽታዎች ላይ የመከላከል እንትን ላይ እንሰራለን። ለምሳሌ ኮሌራ ሲነሳ በክልላችን እንደወረዳችን የመጀመሪያው ተደራሽነት ውስጥ ሰፈር ውስጥ በመግባት ቲማችንን ይዘን አራርቲ ቲም የሚባል አለ እዛው መቆጣጠር ችለናል እና ጤናችንን ለህብረተሰባችን ተደራሽ ማድረግ ነው ዋናው አላማችን። እንደ ጤና የተሰሩ ስራዎች በርካታ ናቸው ብዬ ዘርዝሬ ልልሃለሁ። ከዛው ስናነሳ ያው የእናቶች ሞት ከመቀነስ አንጻር እናቶች ቤታቸው እንዳይወልዱ ጤና ተቋማትን በጤና ተቋም እንዲወልዱ የእናቶች ሞት ለመቀነስ የህፃናቶች ሞት ለመቀነስ ላይም ሰፊ ስራ እንሰራለን። ምክንያቱም ፋሚሊ ሄልዝ ቲም የሚባል አለን። እንደ ጤና ጣቢያችን ከሁሉም ከሐኪም ከነርስ፣ ከአዋላጅ፣ ከሁሉም ተቋም አንዳንድ አንስተን ፋሚሊ ሄልዝ ቲም አቋቁመን ህብረተሰቡ ድረስ በመውረድ የተለያዩ በጤና ግንዛቤ እንዲያገኙ እና ህብረተሰቡ ጤናውን በራሱ እንዲጠቀምና ጤና ተቋማታችን ጤና ተቋሙን እንዲጠቀም እያደረገን ነው ያለ ነው። ለምሳሌ እናቶችና ህጻናት ላይ ብንል አንድ እናት ካረገዘችበት ቀን ጀምሮ የመጀመሪያው አንቲናታል ኬር የፈርስት አንቲናታል ኬር የምንለውን እዚሁ እንድትጀምር እናደርጋታለን። ህብረተሰብ ውስጥም ካለች በጤና ኤክስቴሽኖች ተደራሽ እንድትሆን እናደርጋለን። ወደ ጤና ተቋማች መታ አገልግሎቶችን እንድታገኝ እናደርጋለን። ከአንደኛ አንትናታል ኬር እስከ ስምንተኛው ክትትል ድረስ እዚሁ አድርጋ እዚሁ እንድትወልድ የተለያዩ አገልግሎቶችን እንድታገኝ እናደርጋለን። እና ተደራሽ ስንል ድሮ አልትራሳውንድ አልነበረም በጤና ተቋማችን፣ አሁን ላይ አልትራሳውንድ አለ፣ ሲቪሲ አለ። የተለያዩ ማሽኖችን በማስገባት ጤናችንን በማዘመን የመጀመሪያው እንደ ጅኔላ ጤና ጣቢያ የመጀመሪያው ጤና ጣቢያ ነው። ከካርድ ቤት አንስተ ወደ ኦፒዲ በእንትን ነው የሚላከው፣ በሲስተም ነው የሚላከው ያለ ወረቀት ከወረቀት ነፃ ማለት ነው። ታኪሙ አንድ ሰው የሚያስፈልገው ምርመራ ወደ ላብራቶሪ በኮምፒውተር ነው የሚላከው። ምንም አይነት ወረቀት ይዞ አንድ ፔሸንት አይንከራተትም ማለት ነው። ገና ከመግባቱ ካርድ ቤት ይሄዳል። ካርድ ቤት አስመዝግቦ ቀጥታ ወደ ኦፒዲ ይመጣል። ከዛ በኋላ ደግሞ ወደ ላብራቶሪ ቀጥታ በእንትን ነው የሚሄደው በሲስተም ነው የሚሄደው እና እሱ ራሱን ችሎ ብቻ እዚህ ቁጥር ሂድ እዚህ ቁጥር ሂድ እዚህ ቁጥር ሂድ ሲባል ቀጥ ብሎ መሄድ ነው። ከሱ ፊት ነው የሚሄደው ማለት ነው። እና ይሄን አህል ዲጂታላይዜሽን አድርገ ነው ዘመናዊ አድርገ ነዋል። በዚህ ይሄ ከለውጡ ጋር የመጣ ነው። በዚህ ስድስት አመት ውስጥ ያየነው ለውጥ ነው። ከዛ በፊት እንደዚህ አይነት ነገር አልነበረም። ካርድ ቤታችን በጣም የተጨናነቀ ነበር። የታካሚዎች ካርድ ይጠፋ ነበር። አሁን ላይ ግን ይመጣል፣ ስልክ ቁጥሩን ካርድ ቁጥሩን ካስገባም ዳይሬክት የሰውየው መረጃ ሁሉ ነገር ይመጣልናል። እዛ ላይ ተመርኩዘን ሰውየውን በትክክል እናክማለን ማለት ነው። ወጪም ይቆጥባል፣ ጉልበትም ይቆጥባል። አሁን ከወረቀት ነፃ ስንል ድሮ ብዙ ወረቀቶች እናባክናለን፣ ብዙ ካርዶች እናባክን ነበር። አሁን ላይ ግን ከተለያዩ ወጪዎች ጤና ጣቢያውም ድኗል። ያው ይሄ በዚህ ስድስት አመት ውስጥ የመጣ ለውጥ ነው ብዬ ነው ማስበው እና ከሌሎች ደግሞ ስናስበው በሌሎች የተለያዩ ከመንግስት ጋር በመሆን ጤና ጣቢያችንን ለመቀየር ብዙ ስራዎች ሰርተናል። ከጤናው ባሻገር ተላላፊ የሆኑ ተላላፊ ያልሆኑ በሽታዎችን የመለየት ስራዎችን ሰርተናል። ድሮ ጤና ጣቢያችን ያው በቂ የሆነ ሰራተኛ የሰራተኞች እጥረት ነበረብን። ያንን ያው በዚሁ በለውጡ አመት ሁለት ዶክተሮች ከዚህ በፊት ችው የሚሰራውን ያው ሁለት ዶክተሮች አሉ። እነሱም ያው ብዙ ስራዎችን ቀልጣፋ አድርጎ የመስራት ሌላ ጊዜ ብዙ ወጪ አውጥተው በሪፈራል የሚንገላቱትን እዚሁ ጤና ጣቢያ ላይ ሁሉንም ስራ እንዲሰራ እየተደረገ ነው።